በተለይ አሁን በለቀቁት ቪዲዮ በጣም እንጃ፣ ኮመንትማ ተውት። እንደውም በአሁኑ ኮመንት አብዛኛውን አላነበብኩም፣ ግን ያነበብኩት ኮመንት ራሱ አስለቀሽን፣ አስለቀሽን፣ አስለቀሽን የሚል ነው። ጓደኞች ሁላ በቃ በሪከርድ ማለት ነው የሚያቀይ ሰው ሪከርድ ያላደረገልኝንም ቪዲዮን መጨረስ አልቻልም፣ ቪዲዮን መጨረስ አልቻልም። በጣም ብዙ ሰው ነው ማለት ነው። እኛም በቃ እኛም እዛ በሆን እናንተ በተገናኛችሁት እኛ እያለቀስን ነው እንደገና ደግሞ እኛንም ልክ እንደ አንቺ ከቤተሰብ ጋር ያገናኝ ምናምን ላላችሁ፣ በቃ ለእናንተ መጀመሪያ ስላስለቀስኳችሁ በቃ አሰላሙ አሌይኩም ወረህመቱላሂ ወበረካቱህ። ሰላም ሰላም እንዴናችሁ በያላችሁበት ብዝትይበልልኝ። እንዴ ናችሁ እንዴት እያደርጋችሁ ነው ጾሙ? እኔ ደግሞ ያው ከቤተሰቦች ጋር እየተዝናነውም እየጾምኩም ነው ማለት ነው እና ወጣ ብለን ነበረ። ወጣ ብለን እንግዲህ ለዛሬ ካሜራ ማኔ ሲስተሪን አደረኳት። አሳያችኋለሁ። ቆይ ከዛ ካሜራማን ኢንሲስት አረግኳት እና በቃ፣ ለምን ፍፍሊፍት ያረግሹ ለምን ከጀርባ ያረግሹ ስትል ቆይታ፣ አረ ምንም ችግር የለውም። እኔን እንዴት፣ በስልክ በአይፎኑ ነበር እየቀረጽኩ የነበረው ማለት ነው። እንዴት እኔን በስልክ ትጠራጥርኛለሽ? እንዴት በስልክ እንዴት ትቀርጭኛለሽ? አቅርጭኝ ብለሽ ስጠይቃለሽ፣ ጥርት ያለ በደንብ እኔ እንደውም ከዚህ በኋላ እቀርጽሻለሁ፣ በሄድሽበት ምናምን ብላ ርኳችሁ እቀርጽሻለሁ ብላ አምጭ ብላ ስልኩን ተቀብላ ቀን ሙሉ መቅረጽ እኔ ደግሞ በቃ ከልጅ ጋርም ስለሆንኩ ቼክ አላደረኩኝ ማለት ነው። ልጆቼ በቃ እዛም ስል እንዲህም ስል እነሱ ቢዟቸውም በቃ የእናትነት ልብ እንደ የወለደ ያውቀዋል። በቃ ወይ እንዳጥሏቸው ልጅ ወይንዲና ወንድም የምናምን ሁሉም ሲይዟቸው በቃ አልኳችሁ፣ አጋዥ ሰው በቃ ወይ እንደ ቤተሰቦች ስላሉ በቃ የያዟቸው ዝም እንደማለት በቃ አልኳችሁ ወይ እንደዚህ እንዳታደርጉልኝ በቃ ግን የእናት ነገር ሆኖብኝ ነው። ግን አሁን የተናገርኩትን እናት የሆነ ይረዳኛ ማለት ነው። እና አቶ ሲስተር ቀን ሙሉ ባህር ዳር ጣና ሄድን መሰላችሁ? የሄድ ነው መጀመሪያ ቀን ሄድን የሆነ ቀን ሄድን እና ልንገባ ግን ልክ ጀልባ ምናምን ስትመጣ ማዘር በሙቼ ይገኛለሁ አቴድ ሞላይ በቃ እኔ እንደ ጀልባ ልትወጡ በቃ እኔ እንጃ እንደ በቃ አትሄዱም፣ እንደ እኔ በህይወት እያለሁ እናንተ ጀልባ ላይ ልትወጡ? አረ ተይ፣ እንደዚህ እንደዚያ በቲቪ ምናምን እነሱ እንደሚያሳዩሽ በስልክ ላይ ምናምን አይደለም፣ ይሄ እኮ በቃ መዝናኛ ባህር ነው። አረ አልሄድም ብላ እምቢ አለች። አትሄዱም፣ እንዲያው አትሄዱም አለች ማዘር ማለት ነው። እኛም በቃ ያው የእናትነት ነገሯን ተረዳናትና የዛን ቀን እኔም እየቀረጽኩ ነበረ፣ ልጆቹን እነሱ ዘውድ ምናምን ማለት ነው። ያው ግን ብዙ እንትን ብዙ ቦታ አልሄድንም ነበረ፣ መጅቶም ነበረ፣ በጊዜም አልወጣንም ነበረ፣ የፍጡር ሰዓትም ደርሶ ነበረ። የዛን ቀን ጸሐይቱ ሆቴል ምናምን ዘውር ዘውር አለና ተመለስን ወደ ሆቴላችን ማለት ነው። ከዛ በቃ በማግስቱ ማዘርን እንደምንም ሸውደናት በቃ እዚህ ጋር መጠ ምናምን ብለን በቃ ፈርድንባት ሁላችን ብቻዋን ቁጭ አድርገናት ወጣን ወደ ጣና በቃ ማዘር አትሄዱ ምናምን እያለች አይኗንም ትንሽ አማርጓት አሰርቻት ነበር። ከዛ አትሄዱም እንዳትሄዱ እያለችን እምቢ ብለናት በቃ፣ ምንም አላስወጣንም አላዝናናላችሁ በቃ የሆነ ቦታ ልንሄድ ስንል አትወጡም፣ የሆነ ቦታ አትሄዱም በቃ እና ሲስተርም እያገዘቻት ነው። ግን እኛ ሌሎቹ በቃ ካልተዝናናን ካላየን፣ በተለይ ወንድሜ ተውትብድ ያለ ነው እና በቃ ቁጭ አርገናት መጣን ማለት ነው ከዛ በኋላ ሄድን። ጣና ሄድን ጣና ሄድን በቃ ያበይና የእንትን መገንጠያ በቃ ያለ ምን አለፋች በጊዜን የወጣ ነው ያልገባንበት ያልሄድንበት ቦታ የለም እ በቃ እና እነሱም ማዘርን እዛው ሆቴል ስለሆነ ማለት ነው እዛው ምግብ ምናምን እንዲቀርብላት አድርገን እኛ የዛን ቀን በቃ ውጪ እንትናለን ማለት ነው እና የበላነውን የቀመስነውን ሁሉ በስነ ስርዓት እየቀረጸች ነው ማለት ነው። ሲስተር አምጩ ለዩ ብላት፣ አረ ችግር የለውም እንዴት ነው አታየውም? እኔማ ዛሬ በቃ አለ እህትሽ ፈታ በያኮራሻለሁ እንደው እንዶ በቃ ምን አለፋች ዛሬ ምናምን ብላ በቃ የባጥ ቋጥን ስትቀባጥርብኝ፣ እኔም መቶ በመቶ በቃ በኮንፊደንስ በኮንፊደንስ በህቴ መተማመን ከዛ በቃ አንዴ አባይና ጣና መገንጠያ ስንሄድ ይሄው ምናምን እያለ እነ ጀሚላ እኛ ስናይ ደግሞ በቃ እኔ እሱ ሳይሆን ወሬ የምናወረው ወሬ ምናምን እየተሳሳቀን ምናምን የቤተሰብ ወሬ ስናወራ እንዴ ብን ስንል በዛም ላይ በቃ እየተተራረብን ምናምን ከዛ ሷ ናት ማለት ነው። ብዙ ቦታ በእግራችን ወቅ ስናደረግ በቃ ያልገባንባት ቦታ የለም ማለት ነው። አዳረስናት ማለት ይቻላል። ባህር ዳርም ያው ብዙ ትልቅ አይደለችም ማለት ነው። ከዛ ላች ማታ ወደ ቤት በቃ ማዘር አሁን ወደ ቤት ግቡ አለችን ማለት ነው። አሁን ወደ ቤት ወደ ቤት አልኩ፣ ይቅርታ አሁን ተሎ ሆኑ በጣም መሽቷ ምናምን ስትለን ሲስተርም በቃ ሁለት ሰዓት ና ሶስት ሰዓት ከሆነ ተሎ ብላችሁ በቃ አታስቀምጥ ያ አታስቀምጥ ባሏን ራሱ ተሎ ብለክ ግባ ተሎ ብለክ ግባ ነው ምትለው ማለት ነው። ወደ ቤት እሱ እኛ ጋር አብሮን ያመሽና ወደ ቤት ይገባል ማለት ነው። ከዚ ተሎ ብለ ግባ ነው ምትለው እኛም በቃ እሺ ብለን መሄድ ከሄድን በኋላ ከማዘርጋ ትንሽ ተጫዋወትን ምናምን ምናምን በቃ ትንሽ ልንተኛ አካባቢ በቃ እስኪ የዛሬ የቀረሽውን ቪዲዮ እኮ መልቀቅ እፈልጋለሁ። እስኪ ሊየው ብዬ እስከዛ ሰዓት ድረስ ስልኩን በቃ አልሰጠችኝም ማለት ነው። ታያለች ምናምናም ገብቻ ያላችኋለው፣ ብቅ አለው ምንድን ነው ያለው አትሉኝም? የሁለት ደቂቃ ቪዲዮ ብቻ ቀን ሙሉ የሰራሁት ቪዲዮ ሁለት ደቂቃ ነው። አስባችሁታል? ቀን ሙሉ ስንት ነገር በቀይ እየተቀረጽኩ ነው ብላችሁ ልባችሁ ውልቅ ይችላችሁ። ደግሞ ኮኒ በተለይ ምግብ ስባላ በተለይ የሆነ ምግብ ይጣፍጣል። በቃ ካሜራው እንደዚህ በቃ እንዲያርጋ በቃ አይ ምን አለበት ኤዲት ምን ምንም ችግር የለውም ነው በቃ እንደ ልቤ ሳልናገር እንደ ልቤ ሳልበላ እንደ ልቤ ካሜራ የተቀረጸ ነው ብዬ ተሳቅቄ ተሳቅቄ መዋል ሳይንስ የሁለት ቪዲዮ ሁለት ቪዲዮ ብቻ መጀመሪያ ያስ እኔ በቃ አጀማመሩ ምና አይኔ ችግር የለውም። ከዛ ቀርጫዋለ የት እንደጠፋ አላውቅም አለችኝ። በቃ ድሌት የተደረገ ውስጥ ድጋሚ ገብች ብፈልግ ምን ወፍ የለም ወፍ የለም መአል ቀርጸችው ከነጭራሹ ማለት ነው በቃ እንዴት አትቀልጅም? ከእሷ ጋር ግብግብ እንዴት መጀመሪያ እንዴት እችላለሁ ነው ብለሽኛል፣ እችላለሁ። እኔ ያገባኝ ምንጭ በቃ በጣም ነው እውነት። በቃ ላለመናደድ ሞክሬ ግን በቃ በቃ አላቅም፣ ተናደድኩ። በሐቂቃ ማለት ነው መጀመሪያ መጀመር ለምንድን ነው እሷ ደግሞ። ኧረ እንዳጩ ቢዝነስ ስትራቴጂ እንዴ! ነገ ድጋሚ እንሄዳለና ነገ ድጋሚ እንደዚህ አድርገን እንሰራዋለን። ዛሬ በቃ የመጀመሪያ ቀን ስለሆነ ማዘር፣ እንዴት እንዳደረገችን ማዘር አላሴድም ብላል። በቃ ሸውደናል። በጣም ልነ እንደዚህ እንዳወራውት አይደለም በጣም ደስ ይል ነበር፣ ቪዲዮ ማለት ነው ስናወራ ወራ ምናምን ወለይ በቃ እየተሳሳቀን ምናምን ነበር። እንዴት በቃ እሺ ባለቀው እንኳን በቃ ለቤተሰብ ቁጭ የሚል ቪዲዮ ነበር። በቃ ደስ ይላል። ለምንድን ነው እንደዚህ ያደረግሽው ምናም ስላት፣ በቃ ስልክሽ ነው እንግዲህ የቀሩት የቀሩት እህቶቻችን ስላላሉበት ቅርብ ብሎ ስልክሽ መቅረጽ ስላልፈለገ ነው አለች። በቃ ምን ምን አረጋታለሁ ምን አረጋታለሁ፣ በቃ ዝም አልኩ። በቃ ደግሞ ኳ አትጨናነቂ፣ በቃ ችግር የለውም። ምን ቀርጸዋል፣ ምንድን ነው የሚከበር ነገር አይደለም ምናም ብላ ቀለል አረገች። አሁን የወላችሁ ቁጭ ብዬ አሁን የምለፈልፍላችሁ እሱን ቪዲዮ እኔ ለእናንተ ላሳያችሁ ነበረ ማለትም በቃ ቤተሰቦች ጋር ስለተገናኘውኝ በተለይ አሁን በለቀቁት ቪዲዮ በጣም በእኔ እንጃ ኮመንትማ ተውት። እንደውም በአሁኑ ኮመንት አብዛኛውን አላነበብኩት ግን ያነበብኩት ኮመንት ራሱ አስለቀሽን አስለቀሽን አስለቀሽን የሚል ነው። ጓደኞቼ ሁላ በቃ በሪከርድ ማለት ነው የሚያቀይ ሰው ሪከርድ ያላደረገልኝንም ቪዲዮ መጨረስ አልቻልም። ቪዲዮ መጨረስ አልቻልም። በጣም ብዙ ሰው ነው ማለት ነው። እኛም በቃ እኛም እዛ በሆን እናንተ በተገናኛችሁት እኛ እያለቀስን ነው እንደገና ደግሞ እኛንም ልክ እንደ አንቺ ከቤተሰብ ጋር ያገናኝን ምናምን ላላችሁ በወሬያችን ምናምን በጣም ሲገናኙ፣ በነገራችን ላይ ማለት ነው። በጣም ነው በቃ ታናሽ ወንድሜ የመጨረሻ ልጅም ነው አንድም ስለሆነ በቃ ትንሽ ለየት ነው አስተዳደጉ ማለት ነው። ያው አንድ ወንድም ወይ ደግሞ አንድ እህት ያላችሁ ሰዎች ታቁታላችሁ ቤተሰብ እንዴት አድርጎ ለየት እንደሚያደርጋቸው ማለት ነው። እና በቃ ትንሽ እንትን ስለምን? በእርግጥ ቤቱን የያዘው እሱ ነው። ሁሉ ነገር እንደ እድሜው አይደለም። በጣም ትልቅ ኃላፊነት ነው ያለበት ማለት ነው። እንደውም እኛ እኛ ለራሳችን ነው የምንኖረው። እሱ ማዘርን ፋዘር ከሞተ በኋላ ማዘርን ቀጥ አድርጎ የያዘው እሱ ነው። እርሻውን በሙሉ የሚያርሰው እሱ ነው። በዛ ላይ ደግሞ በሁለት በኩል እህቶች አሉ ማለት ነው እና በቃ እኔ እንጃ እዚህ ሚዲያ ላይ ደግሞ ሁሉም ስለሚሆን ቅር እንዳይላቸው ማለት ነው። አንዳንድ ስላሉ እና ብቻ ምን አለፋችሁ ብዙ ነገር አለ። ቤተሰብ አንድ የቤተሰብ አካል የሆነ ነገር ሲሆን ያው ንብረት ምናምን ይባላል። ምናምን አለ ያው የምታቁታቁት አላችሁ ማለት ነው ጠቅለል ሳረገው እና ሁሉን ነገር አላፊነቱን እርሻውን ምኑን ማዘርን በቃ እሱን መጥፎውንም ጥሩ ነው ጥሩውንም በአጠቃላይ ማለት ነው። በዚህ ድሞ ትንሽ ነው ገና በዛ ላይ ድረውቷል። አስቡት፣ ተድሯል እንደገና ደግሞ በቃ ጠቅለል ሊያደርጉት እነሱ ናቸው ማለት ነው። ጠቅለል አድርጎ ሁሉን ነገር ማለት ነው የያዘው እሱ ነው። በጣም ትልቅ ኃላፊነት ነው ማለት ነው ያለበት። በጣም ትልቅ ኃላፊነት እና ያው ሲመጣ ደግሞ ወደዛ እሱም ራሱን ፈታ ማድረግ ይፈልጋል። ግን ሲገናኙ ማለት ነው በቃ ሲስተሬ ብቶልት ታደርሰዋለች ግን በቃ ሲነጋገሩ እሱም ደግሞ የሆነ ነገር ሲፈጠር ሮጦ እሷ ጋ እሷ ነው የሚያወራው። እንደ አማካሪዋ በሉት እንደ አማካሪው እሷ ናት አማካሪው። አማካሪው ታማክረዋለች በብዙ ነገር ማለት ነው። እና ለዛም በጣም ስለሚጓጉ በቃ እንደውም አንዳንድ ቦታ ላይ ብታይ እኔን ጦጣ ያርጉ ይረሱኛል ሁላ ማለት ነው። በቃ ይ እኔ በቃ ረሳችሁኝ አደለ ምናምን ስላቸው በቃ እንትን ይላሉ እና በእሱን ሳቃቸውን እንደገና ደግሞ የቤተሰብ ሳቅ፣ የቤተሰብ ወግ፣ የቤተሰብ ወሬ ለናፈቃችሁ ከቤተሰቦቻችሁ ጋር፣ ከወንድሞቻችሁ ጋር፣ ከእህቶቻችሁ ጋር፣ ከእናት ከአባታችሁ ጋር በቃ ከማንም ጋር ሳይለያያችሁ አላህ ካላችሁበት ቦታ ያሰባችሁትን አድርሰውላችሁ ወደ ሀገራችሁ ያስገባችሁ። እውነት ማለት ሁሉንም አግኝታችሁ ከሁሉም ሰው ጋር ተገናኝታችሁ። አንድ ሰው ማጣት በጣም ያስጠላል። በጣም እና በቃ ስሜቱን የሚያቀያቀዋል ማለት ነው። እንጃ በተለይ ደግሞ እኛ ሴቶች ለአባታችን ትንሽ እኔ በተለይ ከአባቴ ጋር እንጃ በቃ ፋዘር እንደ ክፍለ ሀገር ሰው አይደለም እና የሆነ ነገር ሲጠፋ ቁጭ አድርጎ ነው እንትን የሚለኝ እኔ ቢያንስ ትንሽ ብዙም ትልቅ ሳልሆን ነው ማለት ነው። ከዛ ከገጠር የወጣሁት የአስራ አንድ አመት ምናምን ሆኜ ነው ማለት ነው ከገጠር የወጣሁት ነው። በቃ እኔ እንጃ ፋዘር በዛ በ11 ዓመት ውስጥ ዱሎት ዛ ይለኝ መቶኝ ራሱ አያውቅ። እና በጣም ነው እኔ እንጃ፣ እኔ ለአባቴ በጣም ለየት ያለ ነገር አለኝ። እና እንግዲህ የሚያውቀው ያውቀዋል፣ የሚያውቀው ያውቀዋል። እና ተሎ ብዬ ዝብርቅ አደረኩት ወሬውን። መጀመሪያ የት ነበርኩኝ? አሁን የት ነበርኩኝ? በቃ ማለት አሁን ላስለቅሳቸው አልፈልግም እና ለማንኛውም የሞተባችሁንም አላህ በጀነት አልፋርዶ ሲያደርግላችሁ፣ ያሉትንም አላህ ጥላ ከለላ ሆኖ እናንተንም እነሱንም በሰላም በጤና ያገናኛችሁ። ቤት እናት አባት በተለይ በጣም ከባድ ነው። አላ ይለያችሁ። እናት አባት ያላችሁ እናት አባት ያላችሁ ሰዎች በተለይ አረብ ሀገር ያላችሁ እናት አባት የትም በቃ ዓለም ላይ የምትገኙ ስደተኞች ማለት ነው። እናት አባት ያላችሁ ድንገት እንደ በሆነ ነገር እናታችሁን አስቀይማችሁ ከሆነ በሆነ ነገር አባታችሁን አኮርፋችሁ የተናዳችሁበት ከሆነ ወላሂ ለአዚም ነው የምላችሁ፣ ሞት አይቀርም። ማን እንደሚቀድም አታውቁም። እ እኛም ልሞት እንችላለን ግን አንተም ልትሞት ትችላለህ፣ አንቺም ልትሞት ትችላለች። ግን አላህ ክፉን ያርቅላችሁና ተሎ ደውላችሁ ጥፋተኛ አባታችን ጥፋተኛ ነው ብትሉ እንኳን አፉ በለን በሉት። በቃ ነገ የሆነ ነገር ከቀደማችሁ በኋላ አታገኙትም በቃ። ምንም የአእምሮ እስር ቤትና የአእምሮ ጸጸት በነገራችን ላይ አትውደቁ። በጣም መጥፎ ነው፣ የማትወጡት መቼም፣ የማትረሱት መቼም፣ ሊያስረሳችሁም ሊቀይ ጊዜ ጊዜ ጊዜ ቢተካ ዓመታት ዓመታትን ቢተካ የማትረሱት ነገርና የማትቀይሩት ነገር ቢኖር የአእምሮ ጸጸትና ቁጭት ነውና፣ ቤተሰቦቻችሁ እናት አባታችሁን በተለይ በምንም አይነት በምንም አይነት ታምር እንዳትጣሉ። በጥ በጭራሽ ማለት ነው እኔ አልহামዱሊላህ ምንም አይነት ነገር አልነበረ እንደው ከማዘርጋ ነው ምንም ማለት ነው ማለት ከማዘርጋ በቃ እና ከአባቴ ጋር እንጂ በፍቅር ነበር እንትንም ግን ከኔ እንግዲህ እሱ ወስዶታል ሞት አይቀር ማለት ባለቅስ የትም አላመጠውም ስለዚህ ለሱ በቃ ነፍሱን እንዲምርልኝ ብቻ ነው እኔ የምለምነው ማለት ነው እና በተረፈ አሁን ስለ ፋዘሬ ሳወራ ያኛውን የመጀመሪያውን ወሬ የረሱት። በቃ እንዲህ ነኝ። አሁን አሁን በተለይ ያመጣት ወሬ የሆነ ወሬ እያወራቸው ማለት ነው እረሳለሁ አለው መሀል ላይ ከዛ እስኪ ምን ነበር ሰወራ የነበረው ለ እዛም እንደዚህ ልጅ እንደ ይሉኛል በቃ ልቤት ተምታቷል። በቃ የሆነ ነገር በቃ ሹም ብሎብኛል። በቃ አላቅም ኔ እንጃ። አሁን መጀመሪያ እያወራት የነበረውን ወሬ የረሰውት። ከአንዱ ገብቼ አንዱ እና ለማንኛውም ግን በአጠቃላይ በጣም ደስ የሚል ጊዜ ነበረ። እንግዲህ ምን አረጋታለው አስር ያልገርፋት እያሳየዋት አላውቅም። ምን ማንገደለ ድጋሚ ያሳይኝ ማንገድ አራ ያሳይኝ ብላት እንቢ ብላ ገላገለች ማለት ነው። እና ለማንኛውም ግን በቃ ደስ ይላል። በቃ እንጃ ከቤተሰብ ጋር ስትጣሉ ራሱ ከቤተሰብ ጋር በቃ ስትጨቃጨቁ፣ ለምንድን ያረግሸው አንቺ? ለምንድን በጣም እንጃ በጣም ደስ ስሜት ነው ያለው እና በጣም ደስ ይላል። እኔ ባለመቀረጹም ከእሷ ጋር መጨቃጨቅ ራሱ ደስ ሎኛል በቃ ይህ ሆና ትቅረጸው። በቃ ይህ ራሷ አንድ ትዝታ ነው ማለት ነው እና እንግዲህ ባህርዳር ልናፈቃችሁ ባህርዳር ልሄዳችሁ ጎኝ ባህርዳር በጣም ውብ አገር ናት ማለት ነው። በጣም የምታምር አገር ናት። እንግዲህ እንደገና ደግሞ በቅርቡ ወደ ጎንደር ይሄድላችኋለሁ። ወደ ጎንደር እሄዳለሁ ማለት ነው። ወደ ጎንደር ሜቢ እንግዲህ አይቀርም እሄዳለሁ ማለት ነው። ጎንደር ደግሞ እጅ ቀርጽላችኋለሁ። ለጊዜው ግን ባህር ዳር ነኝ ያለሁት። ነው ያለሁት እንግዲህ ሆቴል ውስጥ ነው። በጣም ሆቴል ሁለት ለመናገር በጣም ነው ደስ የሚለው። እስካሁን እራሱ የተቀመጥኩበት በጣም አሪፍ ሆቴል ነው። እና ለማንኛውም ይህንን ይመስላል ቪዲዮዬ